ቅድስት ድንግል ማርያም ስለፈቀደች ብቻ ነው ይሄ ነገር የሆነው እያለ ብቻ የሚል ቃል አትጠቀም። ሆኒተው በተሳሳተ መንገድ የእሷን ፈቃድ አለበት። አንተን አስረዳለሁ። ቆይ ቆይ፣ እሺ ባትፈቅድስ? እሷ ስለፈቀደች ነው ብለዋል። መልስልኝ፣ ባትፈቅድስ፣ መልስ አይ እሱ ሌላ ክርክር ስለሚያስገባ ነው ይለፈኝ። እኔ እና እኔም ከልደት ብዙ ስለማማር እሷ ስለፈቀደች ነው አልከኝ። እኔ ደግሞ እሷ ስለፈቀደች አይደለም ትእዛዝ ነው የፈጸመችው ነው ያልኩህ። ባትልስ ባትልስ ችግር የለበትም። አሁን የኔ መረዳት የሚሆን የምን እምነት የሚሆን ቤተክርስቲያንን በምታስተምረን ባለው ነገርም ድንግል ማርያ የድንግል ማርያምን ፈቃድ አለበት ተብሎ ብለን ነው የምናምነው። አንተ እሱን ላትቀበለው ቆይ፣ የሆነ አዳምጣ። እንዲያ ላታምንም ላትቀበለውም ትችላል። አይ አንድ ደቂቃ ነው ብዬ ነው ከዛ ለልደት ቦታው እንድለቅ ነው። የኔን መረዳትም ልደት እንዲይዘው ነው። ከዛ ይሄን ነው ከዚህ ውጪ ያሉት ነገሮች ካሉ ችግር የለብንም፣ መማማር ስለሆነ ልደት ደግሞ ከኔሞር የተሻለ መምህሬም ጭምር ስለሆነ ብዙ ነገሮችን ከሱ ሼር ስለምናደረግ ያሉትን ያሳያል። ዛት ቅዱስ ገብርኤል መጥቶ ድንግል ማርያምን ሲያበስር ክርስቶስን እንደምትወልድ ሲነግራት እሷም ፈቃዷን ሰጥታ ተቀብላለች ነው። በቃ ይሄን ነው አጭሩ ነገር። እሱ አልፈቀደችም አይመለከታትም ነገር ነው። እሱ ሌላ ነገር ስለሚያስገባን ተወው አልኩ። ልተወው በእኔ ልተወው ነው ያልኩት። እኔ አትተወው እያልኩ እኮ ነው ነገር። ቆይ ልደት እሺ፣ ልደትም ጨምሮ ይመልሰዋል። ችግር የለውም። ጥሩ ስላልሆነ እያልኩ እኮ ነው። ለእኔ ነው። እሺ፣ ይቅርታ ልደት፣ እጅግባ ይቅርታ። በጣም አልችለውም አይደል? ሌላ ቃል ነው ካለ ግን እሺ ችግር የለውም። ረዮን በድንግል ማርያም ፍቃድ ሳይሆን በእግዚአብሔር ፍቃድ ነው ይሄውን ላይ የተከናወነው እያልኩ ነው። ቅድስ ድንግል ማርያምን የመረጣት እግዚአብሔር አምላክ እንጂ እሱ አልመረጠችውም እያልኩ እኮ ምን ጥሩ ጥያቄው ምን መሰለ፣ እኔ ጥያቄ እሱ እያለኝ ያለው እየተነጋገረን የነበረው ስለ ክርስቶስ ቤዛነት፣ የክርስቶስ ቤዛነት ከሌላ የሚደራደር አይደለም ባይነኝ። የክርስቶስ ቤዛነትና የቅዱሳን ቤዛነት ምንም ያገናኘው ነገር የለ። ስለዚህ ሁል ጊዜ ስለ ክርስቶስ ቤዛነት ሲነገር ክርስቶስ አቻ የሌለው ቤዛ መሆኑ ሲነገር የሚያኮርፉ የእኛ ቤቶች አሉ። የኦርቶዶክስ ወንድምና ሮጠው ቅድስት ድንግል ማርያምን ይዘው ይመጣሉ። ሮጠው ቅዱሳናትን ይዘው ይመጣሉ። ስድድብ ይጀምራል። ዋይ ለምንድን ነው የምናቆርፈው? ነው መጣ መነጋገር ጀመር። ስንነጋገር የመጀመሪያው በዘካሪያስ ጉዳይ ነው። በዘካሪያስ ጉዳይ ምን አልኩኝ? እሱ ሲናገር በእሷ ፈቃድ እንጂ እግዚአብሔር በፈቃደኝነት እንጂ የሚያስገድደው ነገር የለም ሲለኝ፣ አይ ነብይ ሆናስ እግዚአብሔር አስገድዶታል የማይፈልገውን ነገር እግዚአብሔር ነግሮት አላደርግም ብሎ አስገድዶት አድርጓል። ሌላው ዘካሪያስን አመጣሁለት። ዘካርያስ ሲነግረው መልአኩ መጥቶ ሲጸሉ የነበሩበትን ልጅ እንዲሰጣቸው ከኤልሳቤጥ ጋር ሲጸሉ የነበሩበትን ቅዱስ ገብርኤል መልአኩ ቅዱስ ገብርኤል መጥቶ በሚነግረው ነገር ደስታ ሊያበስረው ሲል አላምንም ሲያላ እስኪወለድ ዱዳ ትሆናለ ብሎ እዛው መልስ ነው የሰጡት። የሚያቆመው ነገር የለም። ስለዚህ እግዚአብሔር የመረጠውን እግዚአብሔር የሾመው ወደድክም ጠላህም ታደርገዋል፣ እያልኩ ይሄ አይቻልም። ፈቃደኝነት የሚጠይቀው ነገር የለም እግዚአብሔር እያልኩ ነው። እሱ የመረጠ ጊዜ እግዚአብሔር ተሳስተዋል። ቅድስ ድንግል ማርያምን በዛ ቦታ እንግዲህ ኤልሳቤት ንጹህ ሴት ናት፣ መልካም ሴት ናት፣ የእግዚአብሔር አገልጋይ ናት። እሷን ራሱ መምረጥ ይችላል፣ የፈለገውን መምረጥ ይችላል። በእሷ የመረጠው አለ ዮሐንስን በቅድስት ድንግል ማርያም ደግሞ የመረጠው ክርስቶስን ነው። በደንብ አስረድቷት እንዴት ራሱ በንጽህና እንደምታረግዘው፣ በንጽህና የእግዚአብሔር ልጅ እንደምትወልድ፣ ሀያል እንደሚሆን፣ ክብር እንደሚገባት፣ ሁሉን ነገር ነግሯታል። ይሄንን ነው የተቀበለችው። አሁን ምንድነው የእሷ ፍቃድ ባይኖርባት ኑሮ መሆን አይቻልም እያልን ነው ክርክራችን። እሺ እዚህ ላይ አንድ ነገር ለማ የምትለውን እንስማ በዚህ አዳምጣ ልደት እየ አንድ ደቂቃ ትሰጠኛለህ አንድ ይቅርታ ታኪ ይቅርታ በ ይቅርታ ርገ አንድ የሚሉት አድርገህ ጠብቀህ ይቅርታ የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከእኔም ከእናንተ ጋር ይሁን እዚህ ውስጥ ካላችሁት ከሁላችሁም ጋር የእኔን አዳምጨዋለሁ የሀሳቡ ገብቶኛል ከመጀመሪያው ሀሳብ ልነሳና የማንደራደርበት እውነት የማንከራከርበት የጸናንበት እምነታችን ምንድን ነው? ጌታ ኢየሱስ ክርስቶስ ትላንትም፣ ዛሬም፣ ነገም ዘላለማዊ አስታራቂና ብቸኛ ቤዛ ነው። ብቸኛ ቤዛ ነው። ቤዛነቱም ደግሞ ከምን አንጻር ነው? አንዴ ድገምልኝ። በመድኃኔዓለም ይሁንብ፣ እግዚአብሔር ይባርክ። ጎሄድ ድገምለት አንዴ የሰራዊት አምላክ ጌታ ኢየሱስ ክርስቶስ ትላንትናም ዛሬም ነገም ለዘላለም ብቸኛ አስታራቂ ነው፣ ብቸኛም ቤዛ ነው። ቤዛነቱን ደግሞ ሲነግረን ኤፌሶን ምዕራፍ 1 ቁጥር 7 ላይ በውድ ልጁ እንዲያው በጸጋ ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ነው ይላል። ኤፌሶን 1 7 ላይ ጌታ ኢየሱስ ክርስቶስ በመስቀል ላይ የሰራውን የቤዛነት ስራ የሚሰራ መልአክ፣ የሚሰራ ጻድቅ፣ የሚሰራ ሰማዕት የለም ሊኖርምም አይችልም። ምክንያቱም በአንዱ በልጁ በኢየሱስ ክርስቶስ ብቻ የሚሰራ ቤዛነት፣ እኛ ኦርቶዶክሳውያን ያንን ቤዛነት ከቅዱሳን ጋር አንቀላቅለውም፣ አንቀላቅለውም። ድንግል ማርያምንም ቤዛ ስንላት እንደ ጌታ እንደ ኢየሱስ ክርስቶስ በመስቀል ላይ የተሰራውን ያንን የቤዛነት ስራ በእሷ በኩል መሰራት ይችላል ብለንም አምነንም አይደለም። እንደዛምም አናስተምርም። በዛም በኩልም አይሆንም፤ ሊሆንምም አይችልም። ፍጡርም የሰው ልጆችን ከእግዚአብሔር ጋር በቤዛነት ማስታረቅም አይችልም። ያ የማይሆን ነገር ነው። ለዛም እኮ ነው ትንቢተ ኢሳይያስ ምዕራፍ 59 ከቁጥር 16 ላይ እግዚአብሔር ቃል ሲናገር እንደዚህ ይላል። እግዚአብሔር ወደ ምድር ተመለከተ፣ ወደ እርሱም የሚማልድ እንደሌለ አየ፣ ተደነቀ፣ የገዛ ክንዱ መድኃኒት ሆነችው፣ ጽድቁ ማገዘ ይላል። እግዚአብሔር ወደ ምድር ሲመለከት ሁሉ መዳንን የሚፈልግ ነው እንጂ ሰውን ማዳን የሚችል ሰው አላገኘም እግዚአብሔር። ስለዚህ ምን አደረገ? በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ነው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷለና። ስለዚህ እግዚአብሔር አንድያ ልጁን የሰጠው ሰው የሚድነው በእግዚአብሔር ልጅ በኢየሱስ ክርስቶስ ስለሆነ፣ ስለዚህ የጌታ የኢየሱስ ክርስቶስ ቤዛነት ክርስቲያኖች ሁልጊዜም፣ ቤተክርስቲያንም የምትሰብከው ምን ብላ ነው? ከጥቅስ ጋር እያደረግኩ ሁሉንም ነገር ማወረ ሮሜ ላይ ሐዋርያው ጳውሎስ እንዲህ ብሎ ይመል ዮኒ ማኛ ሰሞኑን የገባበት የሃይማኖቱ ውዝግብ አለ። እናም ልደት በሚገባው መልኩ ግልጽ አድርጎ አብራርቶለታል። እንደ እውነት ለመናገር ገብቶታል። ሲደርቅ ካልሆነ በስተቀር ዮኒ ለተመረጡ ሰዎች ነው ብላቸኋል። የምታስተምሩት ፕሮቴስታንቱ አለም እዚያ ውስጥ የጆን ካልቪን ትምህርት ማን ነው ያለው? እናንተ አላቸው እንዴ? እግዚአብሔር የሚድንቱን አስቀድሞ ወስኗል። ከዚያ ውጭ የፈለገው በትንጫጫ ምንም አይመጣም። ብላችሁ ያመናችሁ ክርስቶስ የዓለም ቤዛ ነው የማለት ሞራሉን ከየት አውጠታችሁት ነው? ከየት መጥቶ? በነገራችን ላይ በነገራችን ላይ እኛ የመዝገበ ቃላት ድሃ አይደለንም። ግስ አለን እንገስሳለን። አንድ መዝገበ ቃላት፣ አንድ ግስ፣ አንድ አንቀጽ በስድስት መቶ የምናራባ ሰዎች ነን። ግስ እንደዚህ የምናብራራ የቃላት ድሃ አይደለንም እኛ እኔ አሁን ስሜ ዲበኩሉ ነው። ዲበኩሉ ማለት ከሁሉ በላይ ማለት ነው እና ዲባ ሁሉ መባል የለትም ከሁሉ በላይ ፈጣሪ ነው ልትሉ ነው መጣችሁ ስም ነው ይሄ ኦኬ ኢየሱስ የሚባል ሰው እኮ በዚህ ዘመን የሚጠራ ሰው አለ እኮ ኢየሱስ የሚባል አሜሪካ ያውን ፓጋ ነው እምነት የሌላቸው ጀሰስ የሚባሉ አሉ እና እሱ አወር ሴቨር ነው ማለት ነው አይደለም ስም ነው እኮ ይሄ እኮ ዮናስ ማኛ የሚል ከየት አለ ከየት መጣ እኮ ነው አሁን እየተከራከሩ ያሉ ሰዎቻችን ዮኒ ማኛ ዮናስ የሚል ትንቢተ ዮናስ ላይ አለ ማኛ የሚል የት አለ መጽሐፍ ቅዱስ ላይ የለም ሲጀመር እኛ መጽሐፍ ቅዱስ ብቻ ብለን እናምናለን አሁን የምጠቅስላችሁ እኮ እመቤታችን ምክንያት ዲህን ቤዛዊተ ዓለም ያለው ኤራኒየስ እኮ ኤራኒየስ መጽሐፍ ቅዱስ ው ስክሪፕቸሮች የተሰብስበው ከመሰጠታቸው በፊት እኮ የነበረ አባት እኮ ነው። መጽሐፍ ቅዱስን ሰብስበው ያመጡልን አባቶች በሦስተኛው መቶ ክፍለ ዘመን እና አትናቴዎስ እንኳ መጻሕፍትን በደምብ ከማሰባሰባቸው በፊት የነበረ በመቶ ሰላሳ ዓመተ ምሕረት የነበረ አባት እኮ ነው ምክንያት ዲህን ያላት። ስለዚህ እኛ መጽሐፍ ቅዱስ ብቻ ብለን አንቀበልም። ለምን? ኦራል ትራዲሽን አለን፣ ትውፊት አለን የቃል ቅብብሎሻለን ቅዱስ ጳውሎስም እንዳስተማረው በቃልም የነገርናችሁና በመልእክታችን የነገርናችሁን አጥብቃችሁ ያዙ ብሎናል። በመልእክት የጻፈልን አለ፣ በቃል ደግሞ የነገረናል። እኛ የቃል ትምህርት አለን፣ ምክንያቱም ያልተቋረጠ ኦራል ትራዲሽን ወይም ቱፊት አለን። መንግስቶ ወፅድቆ ዛአውፈየሚ አውፈይኩ ያለ ወንጌሉ እንሰጣለን። የሰጠኝን ወንጌል መልሼ ሰጠሁህ፣ እንዲህ እየተቀባበል የመጣለን እንጂ እንደ ቁርአን ነብዩ ነቢዩ መሐመድ እንደዋሸው ውሸት ከሰማይ ቁርአን ወረደልኝ እንዳለው ከሰማይ ሉተር መጥቶ ዱብ ያደረገው የለም። በነገራችን ላይ አንድ ነገር ማጠቃለ ያለስ በነገራችን ላይ የፕሮቴስታንት አስተምሮ እንምትሉት እራሱ ትክክል እንኳ ቢሆን ማለት መጽሐፍ ቅዱስ ቢኖራችሁ የምትሉት ቃላቶች እንኳ ትክክል ቢሆኑ ከታች ያላችሁ ሰዎች እንድታምኑ በዚህ አጋጣሚ እኔ የደህንነት ይሄ ወጠር እየጠራዋችሁ ነው የፈለገው ቅዱስ ቁርባን ያድናል ብትሉ ጥምቀት አማናዊ ነው እንኳ ብትሉ ክህነት ከሌላችሁ እንጨት ሰብስቦ ያለ ማሰሪያ ማለት ነው። ያለ አፖስቶሊክ ሴክሴሽን ምንም አይነት ጥምቀት እንኳ አንድ ፓስተር ወስሎ ቢያጠምቅህ ሻወር እንደወሰድክ ቁጠረው። ምክንያቱም እኛ ከእኛ ምመን አንድ ሰው ወስሎ ማጥመቅ አይችልም፣ ያለ ክህነት። ለዚያ ነው የእኛ ቤተ ክርስቲያን የእኛ ቤተ ክርስቲያን ለዘመናት ከግብፅ ጳጳስ እያስመጣች ስትጠቀም የነበረችው መነኩሴ አታ ይመስልሃል? ማጥመቅ ዝሞ ተነስቼ እኔም ጳጳስ ነኝ ማለት ከውዳት ይመስላል? ያለ ስልጣን የሐዋርያዊ ቅብብሎች ያለ ክህነት ምንም ሁሉ ነገር ኢንቫሊድ ምንም ነገር ተቀባይነት ስለማይኖረው ነው። ስለዚህ ቅዱስ ቁርባን አማኝ ነው አማናዊ ነው ብትል ኢየሱስ ጌታ ነው ብትል ያመነ የተጠመቀ እንጂ ሚድ ነው ያላመነ ያልተጠመቀ አይድንም። ለማጥበቅ ደግሞ ምን ያስፈልጋል? ክህነት ያስፈልጋል። እናንተ ግን ምን ትላላችሁ? ሁሉ ካህን ነው ትላላችሁ። ሐዋርያት ግን ጌታ ግን ሁሉን ካህናት አድርጎ አልሾመም። ሐዋርያትን ነው የመረጠው። ከሐዋርያት በኋላ ደግሞ ያሉት ደቀ መዛሙርት ሐዋርያትን ነው የመረጡት ማለት አገልጋዮችን መርጠዋል። እንዲህ እያለ እኛ ጋር ደርሰዋል። ስለዚህ እንደ መጽሐፍ ቅዱስ የያዙ ይመስል ከኛ ወስደው ከኛ ወስደው መጽሐፍ ቅዱስ ያለ አስመስሎ ማቅረብ በጣም የተገባ ነገር ነው። ስለዚህ ትምህርታችሁ ያለ ክህነት ዜሮ ነው። ክርክራችሁ ያለ ክህነት ዜሮ ነው። ስለዚህ መታችሁ እንድትድኑ በክርስቶስ ስም ጥሪ አቀርባለሁ። ቴንኪዩ። አባታችን በጣም እናመሰግናለን። ቃለ ሕይወት ያሰማልን። ግልጽ በሆነ መንገድ ጥሩ በሆነ ሁኔታ አብራርቶልናል። እንደው ሰዎች መጽሐፍ ቅዱስ ስታነቡ በደንብ መጸለይ ያስፈልጋል። እንዲሁ ቲክቶክ ላይ መተን እንደምንጨቃጨቀው አይደለም። እሺ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቋሚ ሲኖዶስ በብፁዕ አቡነ ገብርኤልና በፍኖተ ጽድቅ ጠቅላላ ማህበር ላይ ውሳኔ አስተላለፈም። የቤተክርስቲያኗ ቋሚ ሲኖዶስ ብፁዕ አቡነ ገብርኤል ከቤተክርስቲያኗ የነገረ ማርያም አስተምህሮ ውጪ በፍኖተ ጽድቅ ጠቅላላ ማህበር አዳራሽ የሰጡትን ትምህርትና በማህበሩ ሚዲያ የተላለፈበትን ሁኔታ በተመለከተ ውሳኔ አስተላልፏል። በዚህም መሰረት ፍኖተ ጽድቅ ጠቅላላ ማህበር በተለያዩ ጊዜያት ከቤተ ክርስቲያኑ አስተምህሮ ውጪ በሚዲያው ያስተላለፈው የስህተት ትምህርት አባቶች ሊቃውንቱንና መላው የሕዝበ ክርስቲያኑን ያሳዘነ በመሆኑ በማህበራት ምዝገባ ክትትልና ቁጥጥር መምሪያ በኩል ጊዜያዊ የእገዳ ደብዳቤ እንዲደርሰው መወሰኑም ተገልጿል። በመምሪያው በኩል አስፈላጊው ጥብቅ ክትትል እንዲደረግና በጉዳዩ ላይ የመጨረሻ ውሳኔ መስጠት ይቻል ዘንድ አምስት አባላት ያሉት ኮሚቴ እንዲቋቋም መደረጉም ተጠቅሷል። በዚህም መሰረት ቋሚ ሲኖዶስ ያቋቋማቸው አጣሪ ልኡካን አጠቃላይ የማህበሩን ሁለንተናዊ እንቅስቃሴና በሚዲያው ያስተላለፋቸውን የስህተት ትምህርቶች በተመለከተ ከጠቅላይ ቤተ ክህነት ጽህፈት ቤትና ከመምሪያው ጋር በመነጋገር በሚገባ ተመርምሮና ተጣርቶ በአጭር ጊዜ ውስጥ ከውሳኔ ሀሳብ ጋር ለቋሚ ሲኖዶስ እንዲያቀርቡ ውሳኔ ተላልፏል። በተጨማሪም ብፁዕ አቡነ ገብርኤል ማርያም ቤዛዊተ ዓለም አትባልም በማለት ከቤተ ክርስቲያኗ የነገረ ማርያም አስተምህሮ ውጪ የሰጡት ሕፀጽ ያለበት ትምህርት በሊቃውንት ጉባኤ በኩል በሚገባ ተመርምሮና ተጣርቶ ከመፍትሄ ሀሳብ ጋር ለሲኖዶሱ እንዲቀርብ መታዘዞም ተገልጿል። ብፁዕነታቸውም ጉዳዩ ተጣርቶ የመጨረሻ ውሳኔ እስኪያገኝ ድረስ በቤተ ክህነት ጽህፈት ቤት ግቢ ውስጥ በሚገኘው መኖሪያ ቤታቸው በታቅቦ እንዲቆዩ መወሰኑን መግለጫው ጨምሮ ጠቅሷል። በተጨማሪም ብፁዕ አቡነ ፊልጶስና ብፁዕ አቡነ በርናባስ ያስተላለፏቸው የስህተ ትምህርቶች በሌሎችም መምህራን የተላለፉ ነቀፋ ያለባቸው ትምህርቶች ካሉ የሊቃውንት ጉባኤ በሚገባ መርምሮና አጣርቶ ለቋሚ ሲኖዶስ እንዲያቀርብም መመሪያ ተሰጥቷል። እንዲሁም ለፍኖተ ጽድቅ ሚዲያ የአየር ሰዓት የተሰጠበትን ዝርዝር ሁኔታና ከማኅበሩ ጋር በተያዘ አየር ላይ የአዋላቸውን ትምህርቶች የሚያሳይ ሪፖርት እንዲያቀርብ መወሰኑንም ከቤተ ክርስቲያኗ ያገኘነው መረጃ ያመለክታል። ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበር። ፈጣሪ ሃይማኖታችን ይጠብቅልን፣ ሀገራችን ይጠብቅልን። አሜን።